የሚገርማቸው ነገር አሳ ልንበላ ነበር። ወደዚህ አካባቢ የመጣ ነው አሳ ያለም፣ ሙሽሪት እንግዲህ ያ ሰላም፣ ማሻ አላህ። ትፍትፍ ብያለሁ፣ ትፍትፍ፣ ትፍትፍ የኔ ሙሽራ። በጣም ነው ኮምሬ ያለብሽ። ስሙ ጀልባ ተወጣላችሁ፣ ጀልባ ላይ እንውጣ። እንዴ እንደምታዋቸው እኔ ከካሜራ ጀርባ ነው የሚባለው፣ ካሜራ ፊትለፊቱኛ አለሁ። አሁን ደሞ እኔ ገና አልተቀመጥኩም ማለት ነው ያው

የእንትን ነገር ታውቃላችሁ። ስራ ያለበት ሰው አይቀመጥምና ይጃል ሆይ ማለት ነው። ቤተሰብ ጀባ ብላ እመቤት ናት።

እንግዲህ እስኪ ሙሽሪትን ዙሪያውን ባህሩን እናሳያት ብለን ይዘናል ማለት ነው። ወንዶቹ ደግሞ ለብቻቸው ቁጭ ብለዋል። ለእኛ እንግዲህ

ጎብኝት እናድርገው ብለን ጉዞ ላይ ነን ማለት ነው። ማስቲካ ተወ ማስቲካ ተወዳለች የተባለው እውነት ነው።

ጀልባ ላይ ልንወጣ ነበር፣ ግን በጣም ብርድ ነው ማለት ነው። ሀባይም ይባረዳል እና ንፋሱ ራሱ ከባድ ስለሆነ ያው ለመውጣት አስቸጋሪ ሆኗል ማለት ነው። ዛሬ ግብዣ ሁላ ማስቲካ ሆኗል ማለት ነው። በቃ ሂድ በላይ ቁጥር ማስቲካ ነው የምገዛ።

የሚገርማችሁ ነገር አሳ ልንበላ ነበር ወደዚህ አካባቢ የመጣ ነው፣ አሳ የለም። ሙሽሪት እንግዲህ ያ ሰላም። ማሻላህ አትፍትፍ ብያለሁ፣ አትፍትፍ፣ አትፍትፍ የኔ ሙሽራ። በጣም ነው እኮ ምር ያለብሽ። አህ ማሻላህ። እንግዲህ ማሻላህ እያላችሁ ማለት ነው።

ትንሿ ከኋላ ናት። እንዳትገቡ እዚህ እንዳትገቡ። ቢስሚላህ

የተቆረጠ ዶሮም አለ እዚህ፣ ዶሮም ያረባ አለ እዚህ ማለት ነው። እንግዳ ሳከል ተበላ በበርበሪ ነው እንጂ